ከባር ዜና፣ የሰዓቱ ዜና ይዤላችሁ መጥቻለሁ። እኔ ሲስ እባላለሁ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? የብሩክና የሃይሚ ሰላም በመሆናቸው ማንም ሰው የተደሰተ የለም። አንዱ ፖሊስ ሃይሚን ለምን ጥሎ ይሄዳል? ለምን እንዲህ አላት? ምናምን ብዙ ነገር እያሰቡ ይገኛሉ። በራሳቸው አይዲያ ሲያጡ ጥቃቅኔ ቲበሮች። መፍትሄ ያተዋል። ቤተሰቦች አረወይኔ አጀንዳ እየከፈቱ ነው። በዚህ ፕራንካስ መስሎ እንዴት ትኬት ይቆርጣል? ሲቀድ ብሩኬ አይታችኋል ወይ? መቻ አያችሁ? ምን እንዳሰበ? ምን ታውቃላችሁ? ምን ታውቃላችሁ እናንተ? ወይ እንዴ! እንዲህ ብላችሁ ያላችሁ ሰዎች ምን ታውቃላችሁ? ይሄ ልጅ ፕራንክ እየሰራት ይሆን በኋላ ሰርፕራይዝ ይሁን ነግሯቸዋል። ሰርፕራይዝ ነው ተባላችሁ አደለ? ምንድን ነው አንዴ በፖሊስ አንዴ በምን እያቀናበራችሁ ፎቶውን ችግር የምትፈጥሩት? ወይኔ በግድ በግድ ችግር ፍጠሩ እኮ ነው እናንተ የምትሏቸው እናንተ ራሱ። ወይኔ አብርሽና ሮጣ ትላንትና ሊታረቁ ነው። ወይኔ ኔ ጥቃቅኔቲ ወሮች ምን ልንሆን ነው አላሉ ረ በስመ አብ እንዴ! በሰላም የሚሰሩትን ቪዲዮ እያያችሁ እየሳቃችሁ አሰሩም እንዲ እረ በስመ አብ ወይኔ አበሻ ጸብሮ፣ በቃ እናንተ የምትፈልጉት ታያላችሁ። ብሩክ ማለት ነው ሃይሚን ዱባይ ላይ ወስዶ ማለት ነው ሰርፕራይዝ ባላ ካላረጋት እኔ ሲስ አይደለው። ታያላችሁ ምን ሰርፕራይዝ ነው አለ። በመጀመሪያም ተናገረኮ ተናገረ። ስለተበላሸበት ነው ማለት ስለተበላሸበት፣ ስላበላሸችበት ነው የዛን ሰዓት እኔ ላንቺ ደፋ ቀናለሁ ፓስፖርት ሽን ላስተካክል ብሎ ተናገረኮ ከዛ በኋላ አሁን ደግሞ እሱ አታውቅም። በቃ እንዴት አይገባችሁም እናንተ? ኧረ ብልጥ ሁኑ ብልጥ ሁኑ፣ መጀመሪያ ሰው ለመውቀስ አትቸኩሉ። ወይኔ ጌታ ወይ ብሩክን ጠብቀው እግዚአብሔር። እንዴ ምንድን ነው የእሱን ህይወትን የልኑርልህ። በቃ እንዴት ነው? ኧረ በኢየሱስም አረ እኔ ምን ምን ምን ምን ይሻላችኋል? ግን እናንተ እንዲሆናችሁ ከሃይሚ ጋ አታኖሩትም። በእርግጠኝነት ፈቅዳለት ከሆነ ምን ችግር አለው ቢሄድ? እንዲህ ህል ስራ አይ ስራ በቃ እሷኑ ታቅፎ ሹሩሩ ይበል። ለእናንተ ሲል ምን ይሁን? ቆይ እንዲ እሷ ፈቅዳለት ነው። እሷ እኮ ጥፋቱ የራሴ ነው ባልሄድ እንኳን ምንም ችግር የለው ሄደ ትመለሳለች አለች። የኒ ቆንጆ አፌ ቁርጥ ይበለልሽ። ሪም በኋላከረዩ እንኳን አላለችም እኮ እሷ። ከዛ በኋላ እንኳን አንስታ በቃ ስለምትሄድ ፓስፖርት አምጣው ምናምን እንኳን አላለችም እኮ። ለምን ፓስፖርቷን ወሰደባት? ይውሰደው እንኳን ፓስፖርቷን። እሷ ወስዷት የለ እንዴ? እሷ ወስዷት የለ እንዴ? ህይወቷን፣ ማንነቷን ሁሉ ነገር ወስዶ የለ እንዴ? እዴ፣ ፓስፖርት እኮ ወረቀት እኮ ደብተር እኮ ነው። ህይወቷን ወስዷል እኮ እሱ። ወይኔ አለማሰባችሁ፣ ያለ ማሰባቸው ወይኔ። ረብስማ ብሪ አታናድኝ። ማይሆን ቮይስ እያረጋችሁ ደግሞ የብሩክ ሴቶች እንዲ ማንሹም ውደጁ፣ ግን ታንቀሽ ትሞች አለሽ እንጂ ብሩክ ምንም በምንም አታገኙት። በምንም ማለት ነው። ብሩክ እቃ አይደለም የሚሸጥ እቃ አይደለም። አይ ሃይቢ የምትሸጥ እቃ ቃ አይደለችም። በፈለጋችሁ ሰዓት እንደዚህ ማንም ስለደወለ ማንም ስላወራ እናንተ እነሱን ለመለያየት 24 ሰዓት ድንጋይ ትቆፍር ጉድጓድ ትቆፍራላችሁ። እናንተ ናቸው የምትገቡበት። እነሱ አንድነታቸው በዙሪያቸው በጣም በጣም በቃ ጋሽዬም እንደምታዩት በጣም የዋህ አባት። ትናንትና ምን አይነት ለሩታ ምክር እንደሰጣት እንዲሁም ለይሳቅ በጣም የሚገርም አባት ነው። ማርያምን ድራማም በሉት ምንም በሉት እሱ እዛ ላይ አርግ የተባለውን ነገር ከትልልቅ ሰው የሚባል ነገር ነው። እውነት ከነሱ ስለተወለዱ በጣም እነሱ እድለኞች ናቸው። እውነት የተመረቀ አባት ነው ጋሽዬ ማለት ነው። ሙሽዬም ደግሞ እነዚህን የመሰለ ወጣት እና እነዚህን የመሰለ ጎረምሳ እንቁ የሆኑ ሰው አይቶ የሚሳሳላቸው ልጆች ስላሏት እግዚአብሔር ማመስገን አለባት። ማርያም እንደምላችሁ እውነት እኔ እንጃ ሌ በጣም የተደሰስኩት ልጅ ለእናቱ ሰው ቆርቆሮ እንዲህ ሲሆን በቃ መስዋዕትነት መክፈል እንደዚህ ነው። በቃ እግዚአብሔርን የትናንት ብሩኬ በንግግሩ በጣም ነው የኮራሁት። በጣም ከምነግራችሁ በላይ ማለት ነው። የሁሉንም አንደበት የሚያዘጋ ነው የተናገረው፣ ግን እኛ አንሰማም። ማንሰሙት ደግሞ ተንኮለኞች፣ የእነሱ አንድነት የማይፈልጉ መውደቅ የሚፈልጉ እነሱ ናቸው። ደግሞ መውደቅ የማይፈልጉት በጣም ብዙ ምክር በቃ ጥልቅ የሆነ ንግግር የሚናገሩ እህቶች ሰምቻለሁ። ማርያምን በጣም እያለቀሱ እንባ እየተናነቃቸው ማለት ነው፣ እግዚአብሔርን። ግን ምን ዋጋ አለው? አንዱ ባጠፋው ሁሉም ሰው ይሰደባል። ስለዚህ ባካችሁ በቃ እናንተ መልካም ነገር አስቡ። እንዲ ብሩኬ ዛሬ ቢመጣ ምን ችግር አለው? እሷ ፈቅዳለት ከሆነ በፊት እኮ ሰላም ስላልሆኑ ነው ተጣልቶ ስለነበረ ነው። አሁን ግን ፈቅዶላት ነው። ለንግድ ይሆናል፣ ለተለያየ ነገር ግዴታ የዩቱብን ብር ይዞ እሷን ሹሩሩ እያለ መቀመጥ ያለበት ገንዘብ ከሌለ እንዴት ነው የምትኖሩት? አሁን ላይ ኢትዮጵያ ኑሮን ታቆታላችሁ አይደል? እንዴ ወደዛም ወደዚህም ብሎ አላማውን ስኬቱን ያሳካበት በቃ ጸልዩልኝ ብሏችኋል አደለ? ጸልዩለት። ከዛ ውጭ ምንድን ነው? ለሌላ ሰው ለጓደኛችሁ ቮይስ እያደረጋችሁ ሀይሜን የሚያስፈራራ እንደዚህ ነው። ብሩኬን እንዲህ ያፈቅረዋለሁ ብለዋል። ዱባይ ሲመጣ ምናምን ምንድናችሁ እናንተ ምን እናንተ ማግኘት ናቸው ወይስ አስማት ናቸው ይላል። ብሩክ አስማት ናቸው ይላል። እውነት ነው እኮ ብሩክ፣ በአስማት ልትይዙት ነው? ምን ይታወቃል፣ የዘበኑ ነገር አይታወቅም እኮ አሁን ሰዓት ላይ ጊዜው አያስተማምንም። ክብራቸውን ጠብቁ፣ በቃ ለማለት ለዩቲዩብ ለሰብስክራይብም ቢሆን የሆነ ተመሳሳይ የሆነ ነገር በቃ ነገ ሊፈጠር የሚያቀራርብ ቃላት ተናግረን ምን አለ ጥሩ ነገር ብንታወቅ በዛ እንዴ የፖሊስ ምናምን ምናምን ምንድን የት የት ወንጀል ነው የሰራው ብሩክ በጣም እኮ ነው የምታሳፍሩት እግዚአብሔርን፣ አንዳንዶቻቸው ዩቲዩበሮች ማለት ነው። ለማንኛውም እንደዚህ ፏፍሽ ብለው ውብ ሆነው ማለት ነው ዱባይ ላይ የዱባይ ላይ ማለት ነው ወይ የብሩኬ ሰርፕራይዝ ይከበራል፣ ሁለት መቶ ሺህ ወይ ደግሞ የሆነ ነገር ይፈጠራል። አለቀ በቃ። ምንም አዲስ ነገር አይመጣም። ስትሄድ ላታቆ ትችላላችሁ። ወይ ሀይሜ ፕራንክ አትደረግ ነው ወይ ደግሞ ኦዲየንስ ነው ፕራንክ የሚደረገው ከሁለት አንዱ። ጠብቁ። እንዴት ትኬት ይቀዳል አይታችኋል? ሲቀድ ሳታዩ በግምት ገና በወሬ አረ፣ በስማ ወይኔ፣ ብሩክ ስሙ ይገንበታል። የስለት ልጅ ነን እንዲቆይ፣ ብሩዬ፣ የምሬ ነው። ቡራ የስለት ልጅ ነው መሰለኝ እንደዚህ፣ ትንሿ ነገር ግንን የሚልበትም ለምን እንደሆነ አላውቅም። እና እሷ እንኳን ይህን ያክል እንደምታፈቅረው እንደምትጨነቅለት እያወቃችሁ ሌሎቻችሁ ለምን እንደ ጉድጓድ የምትቆፍሩት አላውቅም። ከፈቀደችለት የትስ ቢሄድ እናንተ ምን አገባችሁ? ቆይ እንዴ፣ ደግሞ ሳይፈቅድላት ነይ ሳይላት ነው እንዲህ እናንተ ትኬት ቆርጣችሁ እሱ ጋር ነው የምታመጧት ካላችሁ ለምን አሁን አታመጧትም? እሱ ከመጣ እሱ ይሄዳለሁ ካለ እሱ መምጣት ያለበት ምናልባት እሷ መታዚህ እሷ ማትኖር እንትን ማይመች ስራ ሊሆን ይችላል እሷ ኖራ። ስለዚህ ምን ችግር አለ? ያለውን ነገር አመቻችቶ ከዛ በኋላ እንኳን ወይ ብትመጣ ወይ የሆነ ነገር ሰው የሆነ ነገር ያደርጋል። እናንተ በቀስ ግጥ ለምን ትቷት ይሄዳል? ለምን ምን እ እሷ ኮቶ ጦጦ ራሷን ያቻለች ጀግና ሴት ናት። እንዲ ምን ትሆናለች አሉ በዙሪያው እነፍጼ ፍጼ፣ አሁንይቶ ቻናል ከፍቷል ይዞ ልን ይመጣል። በዙሪያው ታማኝ ጓደኛ እነፍፄ በዙሪያው አሉ፣ ብዙ ሰው ሰዎች አሉ። ከነሱ ጋር መስራት ትችላለች እሷ አላማውን አሳክቶ እስኪመጣ እና አስቡ ቤተሰቦች ለራሳቸው መጀመሪያ